ሰላም ሰላም ውዴ ላይ ተከታታዮች እንዴት ናቸው ሰላማችሁ? ስት ይበልልኝ እኔ በጣም ደህና ነኝ። ዛሬ የፒዛ አሰራር ነው ማሳያችሁ። ፒዛ ያው መክሰስ ላይ የሚበላ እኔ ቤት ብዙ ጊዜ መክሰስ ላይ በጣም የወዳሉ ፒዛ እና ቀለል ያለ የፒዛ አሰራር ነው ማሳያችሁ። ስንከቱ ያውኔ በማሽን ነው የምጠቀም ማቦክ በማሽን ነው ያነው ሁሉን ነገር ለዚህ ካረክ እርሾ እንጫ ያርኩ እንጫ ወይም ዘይት ወይም ያደረኩ በኋላ አንድ ላይ ይዋሃልኪ በዚህ ያቦከዋለሁ ማለት ነው። በዚህ መልኩ አብኩቶ ጨረሰው በኪስ ሸፈነ እናደርግና እስኪ ቦካልን ድረስ እንጠብቃለን ማለት ነው። ያው እስከዛ ስጓችን ወደ ለፒዛው የሚሆን ስጉ ማለት ነው። ስጓችን በዚህ መልኩ ከፈጨን በኋላ እናበስለዋለን። ዲ ተበሰለልን በኋላ ዱቄታችን ደግሞ በዚህ መልኩ ሊጣችን ቦክተዋል። አያምርም በጣም። እዚህ በወካ ስጓችን እስኪያል ቅሊጣችን በወካ ማለት ነው። በጣም ቀላል ነው የእውነት። እና ሀገራችን ገብተን ምግብ ቤት እንከፍታለን። እሺ ውዶቼ በተለይ ሰው ሀገር ያላት ምግብ ቤት ከፍተን ባለ እንሰራለን ማለት ነው። ሰላም ለሀገራችን ያብቃን ያው እዚህ የሰው አገልጋይ ብቻ መሆን የለብንም፣ በሀገራችን ትናለና። እንደዚህ ስኔ ላይ ካደረግኩት በኋላ፣ ምክንያቱም እኔ በሁለት አይነት ነው የምሰራው። ልጆቹ በጣም ስለሚወዱ በትንንሿ እንዲህ እንሰራለሁ። ብዙ ጊዜ አንስተው ለመብላት ይመቻቸዋል። እንደዚህ ሲሆን ይህ ካደረግም በኋላ ስጓችንን የሰራነውን ስጎ አዘጋጀም በኋላ በዚህ መልኩ ስጓችን እናደርጋለን ማለት ነው። ሁሉም ላይ ስጎ ኮስ የተወሰነ እናደርጋለን። በነገራችን ላይ ፒዛ ያወፍራል፣ ግን ያወፍራል እያሉ እኔ ቤት ደግሞ በጣም በፍቅር ነው የሚበሉት፣ የሚወዱት። የሚገርማቸው ነገር ያው የሚያወፍረው ደግሞ ዱቄት ስለሆነ ይመስለኛል የድንስ ስላለ ግን ይበላሉ። የሚገርማችሁ እንጂ በጣም ስለሚወዱ ይበላሉ። ሊያወፍርም ፒዛ ሲሆን ችግር የለውም። እኛ አገር ግን እንዲህ ተለምዷል። ያ ሁሌ እንጀራ ነው ለነገሩ መብላት የለመድ ነው እንጂ አሁን አልፎ አልፎ እንደዚህ ምግብ ይበላል። እራት እንኳን እንጀራ ጋብ ቢል ነገር ብንጠቀም በጣም አሪፍ ነው። ያው ሁሌ እንጀራ እንጀራ እንጀራ እንጀራ ጤፉም ተወዷል በሀገራችን። ስለዚህ አንዳንዴም ጊዜ ቀየር ያለ ነገር ብሉ እየሰራችሁ እየሰራል ወዶቼ ሱብ ያላችሁ ማለት ነው ያው ነው አንድ ኪሎ ጤፍ መስ ምናምን ብር ቢገዛ እዛ ማህል ዋጋ ያወጣም። ይህ ተምሳሌ አይፈጅም። ይዛ ነው ሀይ ይህን ፒዛ ለመስራት ይዛ ነው ሀይ የአንድ ኪሎ ጤፍ ነው ዋጋ እንት ላይ አይጨርስም። ተጠቀሙላለሁ አሁን ሆቴል ገብተን ፒዛ እንብላ ቢባል ዋጋው እራሱ አስባችሁታል፣ ከሁለት መቶ በታች ከዛ፣ ችዛችንን በዚህ መልኩ እንጠቀማለን። ፒዛ ያለ ችዛ የሆነ። ለዚህ ጋር ሽዛችን ፍሮናችንን እንለኩሰው እና ይሞቃል ማለት ነው። ለምን ትንሽ ሞቅ ማለት አለበት? ይህን ከማክተታችን በፊት የኛውን ደግሞ ቃሪ ያደረግበት አለው። ምክንያቱም ሁለት አይነት ነው ብያቸው ብያችል ቃሪ ያደረግለው ማለት ይወዳሉ። ይሄ የሚያቃጥል ቃሪ አይደለም። በነገራችን ለሽ ኖርማሉ ውሃ ውሃ ያለው ቃሪያ ነው። እነሱ በጣም ይበላሉ። ወድ ችዛችንን እናደርጋለን። ቃሪያችንን ከጨረስን በኋላ እንደነገርኳችሁ ችዝ በጣም ይወዳሉ። መብዛት አለበት። እንዲህ እንደምታዩት ቃሪ ስሸፍን ድረስ ጊዜ ማረጋለው በዚህ መልኩ ጨረስን። አያምርም? ዋው ሼፍ፣ ያስቀናል። የእውነት እኔ ራሱ የእውነት በስሎ እስክበላው ቸኮልኩኝ። በዚህ መልኩ በሰለ አያችሁት። ዋው ምንምሮ ትንንሻዋችን ትመስላለች።

ይህን ሰጣም ተመቸኝ ነው። በዚህ መልኩ ጨረስን ማለት ነው። ውዶቼ ለነበረን ቆይታ በጣም አመሰግናለው። እንደዚህ ቤታችሁ ሰርታችሁ ብሉ እላለሁኝ። ቴንኪ ዩ ላይክ፣ ሰብስክራይብ፣ ኮሜንት አድርጎልኝ፣ አመሰግናለሁ።